ለዚች ሀገር የሚያዋጣ ከምክክር የተሻለ ሀሳብ ካለ ንገሩን፣ እኛንም አሳምኑን፣ ከእናንተ ጋር እንቁም ነው ኮ ያልናችሁ። ኮሚሽኑ የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በአማራ ክልል ያለውን ጦርነት በተመለከተ በጣም የሚያሳዝነው ነገር በሁለቱም ወገን የሚፈሰው ደም ኮ የኢትዮጵያውያን ደም ነው ሲሉ ተናገሩ። የሀገራዊ ምክክር ኮሚሽን ተፎካካሪ ፓርቲዎችንና የታጠቁ ኃይሎችን በማሳተፍ ረገድ ትችት ይሰነዘርበታል። የኮሰሰና ሌሎች ፓርቲዎች እንደሚሉት ደግሞ ከኮሚሽኑ ራሳቸውን ያገለሉት ቅድሚያ ተኩስ አቆም ይታዘዝ በማለት ነው። ኮሚሽኑ የሶስት ዓመት ሪፖርቱን ፓርላማ ባቀረበበት ወቅት ስለጉዳዩ የቀረበለት ጥያቄ ጫካ ያሉ ሰዎች አጀንዳ አልመጣም ብሎ እንደማያስም መመለሱ፣ ይታወሳል አጀንዳ በማሰባሰብ ሂደቱ በኦሮሚያ ክልል ተጠናቋል። በአማራ ክልልም ትንሽ እንደቀራችሁ ገልጻችኋል። የታጣቂዎች ጥያቄዎችን የያዙ አጀንዳዎችን ወደ ኮሚሽኑ መጥተዋል ማለት ይቻላል ለሚለው ጥያቄ ሲመልሱ የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በምላሻቸው በተለያዩ ተሳታፊዎች አማካኝነት ቀርቦ ሊሆን ይችላል ለማለት ነው። ወጥቷል አልወጣም የሚለውን የምናውቀው ከእነርሱ አንደበት ስንሰማ ነው። አጀንዳችን ቀርቧል ብለው ሲናገሩ ነው ነው ያንን ባልሰማንበት ሁኔታ አጀንዳቸው ቀርቧል ማለት አንችልም ብለዋል። አጀንዳቸውን የማቅረብ መብት እንዳላቸው በተደጋጋሚ ገልጸናል። አጀንዳችሁን የግድ እዚህ ያቅርቡት አላልንም፣ ውጭ ሐገርም ቢሆን ያቅርቡት ሲሉ አክለዋል። ተፎካካሪ ፓርቲዎች ባገለሉበት ሁኔታም ኮሚሽኑ ስራውን እየሰራ ነው። ለመሆኑ ፓርቲዎች ባገለሉበት ሁኔታ ምክክሩ ውጤታማ ይሆናል? ቅድሚያ ተኩስ አቁም ይታዘዝ ለሚለው ሀሳባችሁ ውስጥ ቀርባችሁ አነጋግራችሁ ነበር የሚል ጥያቄ ቀርቦላቸው ነበር። ኮሚሽነር መላክ ወልደ ማርያም እንዲህ ሲሉ መለሱ። ጦርነት ይቀጥል የሚል ሰው የለም። በመሰረቱ ጤናማ ከሆነ ጦርነት መቀጠል፣ የሰው ህይወት መጥፋት፣ ንብረት መውደም፣ ሰዎች አካላቸው መጉደል አለበት የሚል ሰው ካለ ጤንነቱን እጠራጠራለሁ። እንደ ኮሚሽነር ጦርነት እንዲቆም እየጠየቅን ነው። ሁለቱም የሚመለከታቸውን ወገኖች፣ በጦርነትና በግጭት ያሉ ወገኖች ሁሉ አሉን የሚሏቸውን ጉዳዮች አምጥተው በምክክር ችግሮች እንዲፈቱ ጥሪ እያደረግን ነው። የስልጣን ጥያቄ ያላቸው ወገኖች ካሉ ይደራደሩ፣ መመካከር አይደለም ይደራደሩ። በምክክር ሀገር ትጸናለች የሚለው ወገን ደግሞ ይመካከር። ትልቁ ጥያቄ የስልጣን ጥያቄ ነው። ስልጣን ደግሞ የህዝብ ነው። በደል አለ። ይሄ ዛሬ የተጀመረ ነገር አይደለም፣ የቆየ ነው። ለምሳሌ በአማራ ክልል በርከት ላሉ ዓመታት ከፍተኛ ችግር ሲንከባለል እንደመጣ ይታወቃል። አማራ ክልል ያለው አርሶ አደር ይናገራል፣ አይፈራም። በጣም የሚያሳዝነው ነገር በሁለቱም ወገን የሚፈሰው ደም እኮ የኢትዮጵያውያን ደም ነው። ለምን? ችግር ካለ መፍትሄ አለ። ስለዚህ ግላዊ ነው ማለት ነው፣ መንስኤ ሌላ ነው ማለት ነው የእውነት። ምክንያቱም የህዝብ ጥያቄ ከሆነ ማስተናገድ የማይቻልበት ምክንያት አይኖርም። የፖለቲካ ፓርቲዎችንም አነጋግረናል በተለያዩ ጊዜ። ለዚች ሀገር የሚያዋጣ ከምክክር የተሻለ ሀሳብ ካለ ንገሩን፣ እኛንም አሳምኑን፣ ከእናንተ ጋር እንቁም ነው እኮ ያልናቸው የተሻለ ሀሳብ ከሌላችሁ ግን እውነቱን ተናገሩ፣ የግል ፍላጎት አለን በሉ። የግል ፍላጎት ከሆነ የግል ፍላጎት ነው መንጸባረቅ ያለበት። ገና ለገና መንግሥት አይፈጽመውም ተብሎ እሱ እኮ በሂደት የሚታይ ነገር ነው። የኢትዮጵያ ሕዝብ መንግሥት እንዲፈጽመው ማድረግ ይችላል። ድምፄን አክብርልኝ፣ የተስማማውበትን ነገር መሬት ላይ አውርድልኝ ማለት ይቻላል ብለዋል። በሌላ በኩል የኦሮሚያ ክልል አጀንዳ ከሌሎቹ ተለይቶ ይፋ የሆነበት ሁኔታ በመፈጠሩ ትችት ሲቀርብ የተስተዋለ ሲሆን ለምን የአንድ ክልል አጀንዳ ብቻ ይፋ ሆነ ሲባል ተጠይቀው ነበር ኮሚሽነሩ። በምላሻቸው እሱ ስህተት ነው። አንዳንድ ጋዜጠኞች እዛ የመግባት እድል በማግኘታቸው ይዘውት የወጡት እንጂ የኛ አሰራር አይደለም ብለዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን።